መግለጫው የተሰጠው ከአዲስ አበባ ይሆን ከባህር ዳር የሚታወቅ ነገር የለም። የምስለኔው አመራር ግን ጓዙን ጠቅልሎ አዲስ አበባ ከገባ ሰንብቷል። መግለጫ ሲሰጥ እንኳን ከስካይላይት ሆቴል ቦሌ እንጂ ከአባይ ማዶ ከአማራ ብልጽግና ጽህፈት ቤት መሆኑ ከቀረም እንደዚሁ ቆይቷል። ባህር ዳር ከሄደም በታንክ ታጅቦ በዙያ ሶስት ታጥሮ በሰማይ በድሮን እየተጠበቀ አዳሩን ከመከላከያ ኮንስትራክሽን መኮድ ግቢ አድርጎ እንጂ ሌላውን የሚሞክረው አይደለም። በሁለት ዓመት ውስጥ ለአስረኛ ጊዜ የጽንፈኛውን ደምስሰናል የሚል መግለጫ ሰጥቷል። ለአስር ጊዜም የሰላም ጥሪ አቅርበዋል። ሌላ አስር ጊዜ ድርድር እያደረግን ነው ብለዋል። የዛሬው የተለየ አይደለም። የምስለኔው አስተዳደር የኮሚኒኬሽን ቢሮ ኃላፊ አሁንም ከአዲስ አበባ ዋናው መቀመጫ ሆኖ ከፋኖ ጋር ድርድር ልንጀምር ነው የሚል መግለጫ ሰጥቶ የብልጽግናው መንደር ሲያስተጋባው ብሏል። ሰውየው መግለጫውን በሰጠ አንድ ሰዓትም ባልሞላ ጊዜም መግለጫው በራሱ ከተለጠፈበት ሚዲያ እንዲነሳ ተደርጓል። ለምን ተለጠፈ ለምን ተነሳ? በእርግጥ የሚያውቁት እነሱ ብቻ ናቸው። አጥፍተናቸዋል፣ መለቃቀም ነው የቀረን ዋሻና ጥሻ ውስጥ ተደብቀዋል ያሏቸውን ፋኖዎች ልንደራደር ነው የሚል መግለጫ ሲሰጡ የብልጽግናው መንደር ጮብ የረገጠበት ዘንባባ አንጥፎ ደስታውን የገለጸበት ነገር የዕለቱ አስደናቂ ክስተት ነው ማለት ይቻላል። መንገሻ ፈንታው የተባለው የምስለኔው አስተዳደር ኮሚኒኬሽን ኃላፊ ፉከራውን ቀንሶ ሽለላውን በረድ አድርጎ በትህትና ንግግር ድርድር ልንጀምር ነው ብሎ የሰጠው መግለጫ በእርግጥ ብዙ ነገር ይነግረናል። መግለጫው ከተለጠፈበት እንዲነሳ መደረጉም ሌላ ትርጉም ይዞ መምጣቱ አልቀረም። መግለጫው ከወጣ በኋላ ከመነሳቱ በፊት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤን አግኝቸው ነበር። ቃለ መጠይቁን ያደረግኩት መግለጫው ከመነሳቱ በፊት ቢሆንም አርበኛ አስረስ የመግለጫው ምነትና እንዴትነት በማብራራት የገለጸልንን ቀጥለን እናቀርባለን። መልካም ቆይታ። እንግዲህ አርበኛ ስረስ የአማራ ክልል ምስለኔ አስተዳደር የኮሚኒኬሽን ቢሮ ኃላፊ መንገሻ የተባለው ግለሰብ አንድ መግለጫ ሰጥቶ በተለያዩ ቦታዎች ላይ ሲዘዋወር እያየሁት ነው። ከፋኖ ጋር ድርድር ሊጀመር ነው የሚል ነው። ይህ መንገሻ ፋንታው የሚባለው እንግዲህ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ በግልጽ የተናገረው በሰላማዊ መንገድ በአማራ ክልል ያለውን ግጭት ለመቋጨት ጥረት እየተደረገ ነው የሚል ነው። የምታውቁት ነገር አለ። ድርድር ከፋኖ ጋር ነው ሊጀመር የሚል በጣም እየተናፈሰ ነው ያህል እንደ ጓጉም ከፋኖ ጋር ለመደራደር የሚያሳይ ነው። በዚህ ደረጃ ዜናውን እየተቀባበሉት ይገኛሉ። በተለይ ብልጽግናው መንደር ያሉ ሰዎች የምታውቁት ነገር አለ ስለዚህ ዜና የምናውቀው ነገር የለም። እንደ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በዚህ ጉዳይ ላይ ምንም የምናውቀው ነገር እንደሌለ አረጋግጥልሃለሁ። ከመነሻው ይሄ የጠራኸው ግለሰብ የክልሉ ኮሚኒኬሽን ኃላፊ ከሆነ በዚህ ጉዳይ ላይ አስተያየት ለመስጠትም ማንዴቱም ያለው አይመስለኝም። ይህ ጦርነት እየተደረገ ያለው በአብይ አህመድ የመከላከያ ሰራዊትና በፋኖ መካከል ነው። የጦርነቱ ባለቤቶች ጀኔራሎች ናቸው። ለአብነት ባነሳልህ አማራ ክልል የሚባለውን ቀጠና ኮማንድ ፖስት እንኳን የሚመራው የክልሉ ፕሬዚዳንት አረጋ ከበደ ሳይሆን ምክትል ኢታማዦር ሹሙ ጀነራል አባው ታደሰ ነው። ስለዚህ በአጠቃላይ ጦርነቱ ባለቤት፣ የፕሮጀክቱ ባለቤት፣ የዘር ማጥፋት ጉዳዩ ባለቤት የፌዴራል መንግስት ነኝ የሚለው ጠቅላይ ሚኒስትሩ እና የመከላከያ መዋቅሩ ነው። ሌላው የክልል መዋቅር የዛንን አላማ የሚያስፈጽም የሚያስተገብር አንዳንዴ ደግሞ በሚዲያ ወጥቶ የሚናገር ነው። ስለዚህ ይህ ግለሰብ በዚህ ጉዳይ ላይ ከፋኖ ጋር ለሚደረግ ድርድርም ሆነ ውይይት አስተያየት መስጠት የመወሰን ማንዴትና መብት እንደሌለው ነው። ምክንያቱም አንድ ድርድር አንድ ውይይት ሊደረግ የሚችለው በተፋላሚ ወገኖች መካከል ተፋላሚዎቹ የመከላከያ ብሎ ራሱን የሚጠራው አርመኔ ሰራዊት አመራሮችና አብይ አህመድን ጨምሮ በአንድ በኩል በሌላ በኩል ደግሞ ፋኖና የአማራ ህዝብ። ስለዚህ እነኚህ ሁለት ተፋላሚ ሀይሎች ናቸው፣ ስለ ድርድርም ስለሌላው ነገር መግለጽ የሚችሉት። ይሄ ግለሰብ ከአመት በፊት እንበቀላቸዋለን ሲል ነበረ፣ ሌላም ሌላም ነገር። መቼም እሱ የተናገሩትን እና የቀባጠሩትን ነገር ሁሉ እያነሳን ብናወራው ሰዓቱም አይበቃንም። ከዚህ በፊት ለመግለጽ ሞክሬ ያለሁ እንደ ፓርቲ ስላልሆኑ እንደ ድርጅት ስላልሆኑ የኮሚኒኬሽን ቻናላቸው አጠቃላይ መዋቅራቸውና ቻናላቸው እንኳን አንድ ቋንቋን አንድ ሀሳብን በተዋረድ የሚያፈሳል። እርግጠኛ ነኝ ዛሬ ጠዋት ይሄ ጉዳይ አጀንዳ ሆኖ ከሆነ ከሰዓት ሌላ አጀንዳ የዚህ ተቃራኒ በአንዱ ጀነራል ሲነገር ልትሰማ ትችላለህ፣ ወይ ደግሞ በአንዱ የክልል አመራር ሲነገር ትሰማለ፣ ወይ በአንዱ ሚኒስትር ሲነገር ትሰማለ። ሞኒተር ብታደረጋቸው በቀን ውስጥ የአብይ አህመድ ባለስልጣናት የሚናገሩት በምንም መመዘኛ ተመሳሳይ ነገር የለውም። በአጠቃላይ ይሄን ጉዳይ ይህን አጀንዳ አስተያየት መስጠት መብትና ማንዴት የለውም። እንደው ጉዳዩ ለምን መጣ? ሚዲያዎች ይህን ጉዳይ በዛሬዎች ለምን አጀንዳ ያደረጉት? ካልከኝ ምናልባት ይሄ ሰሞኑን የፈጸሙት አውሬዊ ተግባራቸው ለዓለም በመጋለጡ ለሕዝብ በመጋለጡ አንዳንዶቹ አንዳንዶቹ ጥቂት ጭንቀት ውስጥ ገብተው ሀሳብ ውስጥ ገብተው እየፈበረኩት አጀንዳ ነው ሊሆን የሚችለው። እንግዲህ ተሰራ የተባለውን ዜና ለማየት ሞክር። ያለው የሰላም ጥሪዎችን ያደርጋል ክልሉ መንግስት በነገር ላይ እነሱ ሰላም ጥሪ የሚሉት ድርድር አይደለም። ሰላም ጥሪ የሚሉት ስልቅ ፈተህ እጅን አጣጥፈህ መሳሪያን እያስረከብክ ፎቶ ተነስተህ ለእነሱ እጅህን ብትሰጥ ነው። ፋኖ ያንን አያደርግም። ይሄ ድርድርም አይደለም የሰላም ጥሪም አይደለም መማረክ ነው። የፋኖ ኃይል ደግሞ አገዛዙን ይማርካል እንጂ አይማረክም። አገዛዙን ይደመስሳል፣ ያስወግዳል እንጂ የተሰለፈለትን አላማ ጥሎ ጠመንጃውን ወሮ ለአገዛዙ እጁን አይሰጥም። በአጠቃላይ ይሄ ብዙም ቁም ነገር ያለውም አጀንዳ አይደለም። ይሄ አውሪያዊ የሆነ አገዛዝ የፖለቲካ አላማ ኑሮት የፖለቲካ ፍላጎት ኑሮት፣ በእርግጥም ለሕዝብ ተጨንቆ ለድርድር ይዘጋጃል የሚል እምነትም የለኝም። ከዚህ በፊትም አንዳንዶቹ የሚሉት ነገር አለ። ከብድ ጋር ማን ይደራደራል ሲል አርበኛ ዘመን ካሴ የተናገራት ንግግር ነበረችና፣ በጊዜው ብዙዎቹ ግራ ሲጋቡ ነበር። አይ ድርድርን እኮ መግፋት የለባችሁ ይህ ፖለቲካ ቋንቋ አደለም። እብድ፣ ሊትራሊ እብድ ናቸው እነዚህ ሰዎች። እጇቸው የገባችን አንዲት እንስት ጡት ቆርጠው ቆዳ ገፈው የሚጥሉ እብዶች ናቸው እነኚህ። ምን አይነት ፖለቲካ ዓላማ ኑሯቸው ልትደራድራቸው ትችላለህ? በእርግጥ ሊያስቡ ይችላሉ። ምን እንደሚደረግ ያስቡ። ያስጨንቃቸዋልስ? አሁን እየተከፈለ ያለው ዋጋ አሁን በዚህ ጦርነት ምክንያት እየወደመ ያለው ኢኮኖሚ በዚህ ጦርነት ምክንያት ሀገሪቱ ላይ እየደረሰ ያለው ምስቅልቅል በዚህ ጦርነት ምክንያት ዜጎች ከቦታ ቦታ መንቀሳቀስ አቅቷቸው ለዓመታት ለቀናት፣ ለወራት አይደለም ለዓመታት ከአንድ ከተማ ወደ አዲስ አበባ፣ ከአንድ ከተማ ወደ ሌላ ከተማ መንቀሳቀስ የማይቻልበት ሁኔታ የፈጸሙ ሰዎች ለወራት፣ ለዘጠኝ ወራት፣ ለሰባት ወራት አንድን ክፍለ ሀገር ከሌላው ክፍለ ሀገር የሚያገናኙ ትላልቅ ሀይዎችን ሙሉ በሙሉ ዘግተው የያዙ ሰዎች፣ ህዝቡን በሆስቴጅ ውስጥ ያደረጉ ሰዎች፣ በሽብር ተግባር ፋኖን እንበትናለን ብለው የሚያስቡ ሰዎች የራሳቸውን ህዝብ፣ ግብር የሚሰበስቡለትን ህዝብ፣ የሚቀልባቸውን ህዝብ መቀነት እየፈቱ የሚሰሩ የሚደፍሩ ሰዎች ከተማ ላይ በሰፈሩበት ቦታ በተከፈቱ ትምህርት ቤቶች የሚማሩ ታዳጊ ሕፃናትን ሰራዊት እንዲደፍር የሚያደርጉ አመራሮች፣ ካድሬዎች እነኚህ ሰዎች ናቸው። ስለ ድርድር ሊያስቡ የሚችሉት እነኚህ ሰዎች ናቸው። ለኢትዮጵያ ፖለቲካ፣ ለኢትዮጵያ ሰላም፣ ለአማራ ሕዝብ ማህበራዊ ረፍት አስበው ስለ መደናደር ጥያቄዎችን በፖለቲካዊ መንገድ ስለ መፍታት የሚያስቡት ፈጽሞን እንደዛ መጠበቅ የለበትም። ይህ አጀንዳ ሆን ተብሎ ከዋናው አጀንዳችን ለማናጠብ የሚሰጥ አጀንዳ መሆኑ መታወቅ አለበት። አንዳችም የሞራል ዝግጁነት የለውም አገዛዙ የሚያምነው በጠመ ወንጃ ነው የሚያምነው በሽብር ነው። ስለዚህ በመረጠው ቋንቋ በመረጠው ስልት መሰረት የሚወገድ አገዛዝ እንደሆነ ነው የሚታየኝ። ምናልባት ሀርበኛ ስረስ የተለየ ጥያቄ ኖሮኝ ሳይሆን ዘጠና ከመቶ የሚሆነውን ጽንፈኛ አጥፍተነዋል፣ መለቃቀም ነው የቀረን የሚለው የፊልድ ማርሻሉ ተደጋጋሚ መግለጫዎችን እያሰብን ባለፈውም፣ ከ265 ወረዳዎች 263ቱ በቁጥጥራችን ስር ነው የሚለውን የናረጋ ከበደን ሪፖርት እንደ ወደኋላ መለስ ብለን እያሰብን የዛሬውን የሰላም ጥሪ ምን ልንለው እንችላለን? የራሳቸውን ቃል እንኳን የራሳቸውን እንኳን የሰጡትን መግለጫ መለስ ብለው ቢያስቡ ወይም ደግሞ ቢያስታውሱ ምን ያህል እንደሚያፍሩበት ነው መረዳት የሚቻለውና በታተን ነው በየሸለቆውና በየዋሻው ተደብቆ ነው ያለው የሚለውን ኃይል ነው እንግዲህ ለድርድር ለሰላም እየጠሩ የሚገኙት። እንደው የክልሉ መዋቅር እየተናጋ አይደለም ወይ? እናንተ በርግጥ ከፌዴራል መንግስቱ ከመከላከያው ሰራዊት ጋር ነው አሁን ፍልሚያ ውስጥ ያላችሁት። ግን የክልሉ መንግስት በምን ቁመና ላይ ነው ያለው ይህን ጥሪ ሲያደርግ? ምናልባት እንደምንሰማውም ከሆነ አረጋ ከበደም የመጨረሻ ደረጃ ላይ ደርሷል። ከፍተኛ የሆነ ውስጥ ለውስጥ መሳሳብ አለ። አብይ አህመድም የመጨረሻ ቃሉን ሰጥቷቸዋል። እምቢ ካላችሁ ጥለን ነው የምንወጣው የሚልም ነገር እያነሳላቸው እንደሆነ ይነገራል። ጥሎ ቢወጣ እውነት አዲስ አበባ ላይ ጸንቶ የሚቆይ መንግስት ይኖረዋል የሚለውን ጥያቄ በእርግጥ መመለስም የሚችል አይደለም። ለማንኛውም የዛሬውን የሰላም ጥሪ ልናደርግ ነው አይነቱን መግለጫ አይተን እነዚህን ሰዎች እንዴት እንገልጻቸዋለን? በተለይ ወቅታዊ ቁመናቸውን እነዚህ ሰዎች እኮ መሳይ ሮቦቶች ናቸው። ምንም የሚያውቁት ነገር የለም። እውነቴን ነው የምነግርህ። ለፕሮፓጋንዳ ፍጆት አይደለም የምናገረው። ምን እንደሚደረግ ምን እንደሚከናወን አያውቁም። ከጠዋት ምን እንደወሰኑ ዘንግተውት ከሰዓት ሌላ መግለጫ ሲሰጡት ታገኛቸዋለህ። ቅድም ስትናገረው እንደነበረው እንግዲህ እየለቃቀምን ነው መባል ከተጀመረ በጣም ብዙ ጊዜ ሆነው፣ ደጋግም ነው እንጂ ቃሉን ዋሻ ናቸው ገዳም ናቸው መባል ከተጀመረ ረጅም ጊዜ ሆነው። አንድ እንደ በሆነ ወታደራዊ ስህተት አንድ ምርኮኛ እጃቸው ሲገባ ሙሉ ሚዲያቸው ስለዛ ነው የሚያወራው

እኛ እጅ ላይ በሺህ የሚቆጠር ምርኮኛ እንዳለ ይዘነጉታል፣ ይረሱታል። የክልሉ መዋቅር በከተሞች በወረዳ ከተሞች ያለውም በዞን ከተሞች ያለውም ተሰብስቦ ካምፕ ነው የሚያድር፣ ቤቱም የሚያድር የለም ተሳስቶ እንግዲህ ሰሞኑን ብቻና ላይ የተፈጸመው በምክትል አስተዳዳሪ ላይ ፋኖ የፈጸመው እርምጃ የወሰደው እርምጃ መሀል ከተማ ቀበሌ ሶስት ላይ የተፈጸመ ድርጊት ነው። እነኚህ ሰዎች ናቸው እንግዲህ ወረዳ ተቆጣጠናል የሚሉት ብቻና እነማይ ወረዳ ዋና ከተማ ነው። የከተማ እምብርት ላይ አመራር ማስወገድ የከተማ እምብርት ላይ የአገዛዙን ዘበኛ ማስወገድ በሚቻልበት ነባራዊ ሁኔታ እንዴት ነው ወረዳ ተቆጣጥረናል ይሄን አድርገናል ሊሉ የሚችሉት ኤኒዌይ ይሄ የተለመደ ባህሪያቸው ስለሆነ ህዝቡም በሚገባ የሚረዳው ነው የሚዲያውም ሌላውም ሰው በሚገባ የሚያውቀው በተከታታይ ሲዋሹት ሲቀጥፉት የነበረ ነገር ነው ባህር ዳር ከተማ እንኳን ሳይቀር ተንቀሳቅሰው በማይሰሩበት ሁኔታ ካምፕ ውስጥ በሚያድሩበት ሁኔታ የመከላከያ ካምፖች ተሰብስበው በሚያድሩበት ሁኔታ ውስጥ ሆነው ነው። ሁሉም ከተሞች፣ ሁሉም ቦታዎች የጦርነት አውደ ግንባሮች በሆኑበት ግልጽ ሁኔታ ውስጥ ሆነው ነው። እንግዲህ ከባህር ዳር በሰባት ኪሎ ሜትር እርቀት የእኛ ኃይል በሙሉ አቅሙ በሙሉ ቁመናው የቡድን መሳሪያ እንደታጠቀ አለ። ሌሎች ከተሞችም እንደዛው ነው። ወልዲያ ዙሪያዋን በፋኖ እንደተከበበች ነው ያለችው። የትኛውን ቦታ ነው የሚያስተዳድሩት? ማስተዳደርስ ምንድን ነው? ቅድም ሳነሳ የነበረው የክልሉ መዋቅር በድርድር ጉዳይ አስተያየት መስጠት አይችልም። አንዴት የለውም ያልኩ አንደኛው ምክንያት የጦርነቱ ባለቤት የፌደራል መንግስት የሆነ የጦርነቱ ባለቤት የአብይ አህመድ አገዛዝ እና መከላከያ የሆነበት ምክንያት መዋቅሩ ስለፈራረሰ የክልሉ መዋቅር ስለማይችል ስላልቻለ ነው። ሰው እንደማይችል ታውቆ የመከላከያ ኃይል ነኝ ብሎ ራሱን የሚጠራው አረመኔ ሰራዊት ክልል ውስጥ ከገባ ሁለት ዓመታት አልፎ ወራት እየተቆጠሩ ነው። በዚህ ሂደት ውስጥ እንግዲህ መፍረሱን አውጆ አቅም እንደሌለው ግልጽ አድርጎ በደብዳቤ ጠይቆ የክልሉን ሙሉ መዋቅር ለመከላከያ ጄኔራሎች ሊደርሽፕ አስረክቦ ያለ መዋቅር ወረዳ ተረከብኩ ቢል እንዴት ልታምነው ትችላለን? ምንስ ማለት ነው ወረዳ መረከብ ማስተዳደርስ ምን ማለት ነው? ዛሬ ታክስ ሰበስባል፣ ህዝብ ያስተዳድራል፣ ግባት ያቀርባል። ሴክተር መስሪያ ቤቶቹ የሚፈልጉትን ነገር ፋንክሽን ያደርጋሉ? አያረጉም። የሚያረጉቱ በእኛ ፍቃድ የተፈቀደላቸው ብቻ ነው። እነዚህ ኢንፍራስትራክቸር የሚያቀርቡት እንደ ቴሌኮም፣ መብራት ኃይል፣ ባንኮች፣ እነዚህ አነስተኛ ብድርና ተቋማት የመሳሰሉት ካልሆኑ በስተቀር ሌሎች ሴክተር መስሪያ ቤቶች ስራ እየሰሩ አይደሉም። በየትኛውም ቦታ ፋንክሽን እያደርጉ አይደሉም። ስለዚህ ይሄ የተለመደ ቅጥፈት እንደሆነ መረጋገጥ አለበት የሚናገሩትና የሚገልጹት ነገር ግን በየወሩ በየሳምንቱ ብቻ ሳይሆን በቀንም ጭምር እያየ ስለሆነ አምነህ የሆነ ቻናል ኑሮ ይህን አስበዋል፣ ይህን ሊያደርጉ ነው፣ ይህን ሊተነትሉ ነው ብለህ በእነሱ ደረጃ ብቻ እኮ አይደለም ትልልቆቹ በሚኒስትር በጀነራል ደረጃ ያሉትን የተናገሩትን ወደኋላ መለስ ብለህ ብታስብ እ ግራ ነው የሚገባ። አንደኛው ተነስቶ አይ በቃ በጉልበትም ቢሆን ቀይ ባህርን እንቆጣጠራለን ብሎ ፎክሮ ከጥቂት ሰዓታት በኋላ አብይ አህመድ በሰላማዊ መንገድ በኮፖሬሽን ሲል ትሰማዋለህ። ከሆነ ሰዓት በኋላ ደግሞ የኢታማዦር ሹም መጡ የሆነ አካል ላይ ሲፎክር ትሰማዋለህ። ይሄ በቃ ዋነኛ መገለጫቸው እና ባህሪያቸው ልዩ ባህሪያቸው መሆኑ የተረጋገጠ ስለሆነ ብዙም አጀንዳ መሆን ያለበት ጉዳይ ይመስለኛል። በጣም ነው አመሰግነው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ለነበረን ቆይታ እግዜር ይስጥልኝ። መልካም ቀን። አመሰግናለሁ።